ሰላም እንዴት ናችሁ? ሰላም ናችሁ? ይብዛ። ዛሬ የሚያሳያችሁ ዩቱብ ላይ ስማችሁ ሰርች ሲደረግ አልመጣላላችሁ እና እና በሌላም ስልክም ሆነ የራሳችሁን ስም ሰርች ስታደርጉ ለማይመጣላችሁ ሰዎች ነው ማለት ነው። እንዴት እንደሚመጣና ምን እንደሚታደርጉ አሳያችኋለሁ ማለት ነው። እስከ መጨረሻ ተከታተሉ። በመጀመሪያው እና ይህ አፕሊኬሽን የሌለው ሰው የለማችሁም መዝለት ይገባላችሁ። ከዛ በኋላ ዩቱብ ዶትኮም ብላችሁ በእንግሊዘኛ ትጽፋላችሁ ማለት ነው። ያው እኔ እንደዛ ሲያደርግ ያው ይመጣል፣ ከዚ ፍሰች ስለሚያደርገው ማለት ነው። ከዛ እንደዚህ ይከፍትላችኋል ማለት ነው። ትንሽ እንጠብቃለን። ከፈተ። ከዛም በኋላ እዚህ ጋር ላይ ሶስት ነጠብጣቡን በመንካት አለ። እንደዛ እችኛን ሶትነ እንደዚህ በመንካት እዚህ ጋ እችኛ ካላበረች እንደዚህ ማለት ነው። አያቸው እናንተ ግን ከዛ እንደዚች የእናንተ መጀመሪያ በርቶ ከሆነ ይቀመጥ ግን ካላበረበት እችኛን እንደዚህ ታርጋላችሁ። ልክ እንደዚህ ስታረጉ ደግሞ በኮምፒውተር መልኩ ነው የሚያመጣላችሁ ማለት ነው። ልክ በዚህ መልኩ ያመጣላችኋል። ልክ በዚህ መልኩ ሲያመጣላችሁ እናንተ የዩቱባችሁን ፕሮፋይል አለችበት ነው። ይኸው እዚህ ጥግ ላይ እንደዚህ ትርተነካላችሁ ማለት ነው። አንደዚህ እንደዚህ ስትነቁ ዩቱብ ዩቱብ የሚለው ዩቱብ ዩቱብ ስቱዲዮ የምለውን ትነካላችሁ። እንደዚች እየከፈተ ነው። ኦኬ፣ እንደዚህ ያመጣላችኋል ማለት ነው። እንደዚህ ካመጣላችሁ በኋላ የምታደርጉት ምንድን ነው? እዚህ የታች ሴቲንግ የምትሉ አለች የታች ወርድ ስል ዝሽጋ ከዛ እንደዚህ ስመጣላችሁ እናንተ እዚህ ጋር ቻይና ለምለውን ትነካላችሁ ማለት ነው። ከዛ በኋላ የምታደርጉት ምንድን ነው? ይኸው እዚህ ጋር የሚያሳያቸው ስፍራ ላይ የእናንተን የዩቱባችሁን ስም ታስገባላችሁ ማለት የምትሰሩበት ስራዎቹ ምን እንደሆኑ ሰው ሰርች ሲያደርግ እንዲመጣላችሁ ማለት ነው። ስለዚህ ልክ እንደዚች እያንዳንዱን ርዕሶቹን ታስገባላችሁ። አሁን እኔ ያስገባው የጸጉር ሹሩባ አሰራር፣ የጸጉር ቅባት አሰራር። ልክ እንደዛ ርዕሶቹን ታስገባላችሁ ማለት ነው። ከዛ የታችኛ ላይ ትመጣላችሁ። ልክ እዚህ ከስትመጡ ይኸው የእኔን አይታችሁ ለደን ይችኛ ፓርቱ ማለት ነው የሚያሳያችሁ። ልክ በዛሽ ፓርት ላይ የእናንተን የዩቱባችሁን ስም ታስገባላችሁ ማለት ነው። ይሄው የኔ በእንግሊዘኛ እና በአማርኛ ነው ሜሪ ዩቲዩብ የሚለው ልክ እንደዚህ አስገብቻለሁ። አሁን የኔ ማንም ሰው ሰርች ቢያደርግ የኔ የዩቲዩብ ስም ይመጣል ማለት ነው በማንም ሰው ስልክ ላይ ማለት ነው። ስለዚህ ያላወቃችሁ ሰዎች ካላችሁ የዩቲዩባችሁን ስም ሰ ሰርች ሲያደርግ እንዲመጣ ልክ እንደዚች ጻፉበት ማለት ነው በዚች ቦታ ላይ መጥታችሁ ማለት ነው። እና ይሄን ላሳያችሁ ብዬ ነው የብዙ ሰዎችን ሰርች ሲያደርግ ስለማይመጣ ያ ብዙዎቹ ላታቁት ትችላላችሁ ብዬ ነው። እና አመሰግናለሁ። ልክ እንደዚች መጥታችሁ አስገቡት ማለት ነው። እዚህ ጋር መጥታችሁ ስማችሁን ስታስገቡ እናንተን ስርች ያደረገ ሰው ማንኛም ሰው የእናንተን ልይቱ ማግኘት ይችላል ማለት ነው እና ተጠቀሙበት። ይጠቅማቸዋል። አመሰግናለሁ።